በተጠናቀቀው ሳምንት የመጨረሻ ቀናት ገደማ ከዋሽንግተንና ከቤይጂንግ ወደ ጄኔቫ ሁለት ወሳኝ በረራዎች ነበሩ። ወሳኝነቱ ለሁለቱ ሀገራት ብቻ ሳይሆን ለመላ ዓለም ጭምር ነው። የአሜሪካና የቻይና ከፍተኛ ባለሥልጣናት የንግድና ኢኮኖሚ ድርድር ለማካሄድ በያዙት ቀጠሮ መሠረት ነበር በጄኔቭ ስዊዘርላንድ የተገናኙት አሜሪካ በፋይናንስ በኮሜርስና በውጪ በውጭ ንግድ ሚኒስትሮቿና ቻይና በምክትል ጠቅላይ ሚኒስትሯ ተወክለው ተገናኝተዋል። በተለመደው አገላለጽ የአሜሪካ ጠቅላይ ግምጃ ቤት የሚባለውንና የፋይናንስ ሚኒስቴር አቻ የሆነውን መስሪያ ቤት በሚኒስትርነት የሚመሩት ስኮት ቤሰንት እንዲሁም የውጭ ንግድ ሚኒስትሩ ጃሚሰን ግሪር በዋሽንግተን በኩል ዋነኛ ተደራዳሪዎች ናቸው። ቻይና ደግሞ ለዚህ እጅግ ወሳኝ ለሆነ ድርድር ዋነኛ ተደራዳሪ አድርጋ የሰየመቻቸው ምክትል ጠቅላይ ሚኒስትር ሀሊፋንግ ናቸው። ሀሊፋንግ ዕውቅ ኢኮኖሚስትና ፖለቲከኛ ሲሆኑም ከአሜሪካ ጋር የ እየተካሄደ ባለው ድርድር የልዑክ መሪና ዋነኛ ተደራዳሪ መሆናቸው ቻይና ለጉዳዩ የሰጠችውን የክብደት ልክ ጭምር የሚጠቁም ነው። ባለፈው መጋቢት ፕሬዚዳንት ዶናልድ ትራምፕ በቻይና ላይ ከፍተኛ ታሪፍ ከጣሉና ቻይናም በበኩሏ በአሜሪካ ላይ ተመሳሳይ የአጸፋ እርምጃ ከወሰደች በኋላ በሁለቱ ሀያላን መካከል ከፍተኛ የንግድና ኢኮኖሚ ውጥረት እንደተከሰተ ይገኛል። በሁለቱ ሀያላን መካከል የተከሰተው ውጥረትም በአጠቃላዩ የዓለም የንግድና ኢኮኖሚ ተቃዋሚ መስተጋብር ውስጥ ወዲያውኑ ነው አሉታዊ ውጤት ማስከተል የጀመረውም። በታሪፍ በትር መበቃቀል የጀመሩት ዋሽንግተንና ቤጂንግ ሁኔታው የሚያዋጣ እንዳልሆነናም መነጋገሩ፣ መደራደሩ የተሻለው አማራጭ እንደሆነ በማመን ወደ ንግግሩ ጓዳ ገብተዋል። በእርግጥ በጄኒቫ ለሁለት ቀናት በር ዘግተው የተነጋገሩት የሁለቱ ሃያላን ከፍተኛ ተደራዳሪዎች ዛሬ ሰኞ በይፋ የጋራ መግለጫ ይሰጣሉ ተብሎ እየተጠበቀ ቢሆንም ከዝጉ በር ጀርባ ስለነበራቸው ድርድር ተስፋን የዘራ መረጃ ፈንጠቅ ማድረጋቸው አልቀረም። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰንትና የውጭ ንግድ ሚኒስትሩ ጃሚሰን ግሪር ድርድሩ ከተካሄደበት ስፍራ ጄኔቭ ከሚገኘው በተባበሩት መንግስታት ድርጅት የአሜሪካ አቋሚ መልእክተኛ አምባሳደር መኖሪያ ቤት ሆነው መግለጫ ሰጥተዋል። በአሜሪካናም በቻይና መካከል እየተካሄደ ባለው የንግድ ድርድር አሉ የአሜሪካው የፋይናንስ ሚኒስትር ስኮት ቤሰንት አመርቂ መርታ መታየቱን ሳበስራችሁ ደስ እያለኝ ነው። የተካሄደ ያለው ንግግር ፍሬያማ በመሆን ላይ ነው ብለዋል። ፕሬዚዳንት ትራምፕ ለውጭ ንግድ ኃላፊ አድርገው የሰየሟቸው ጃሚሰን ግሪርም ከፍ ያለ ተስፋን የሚሰጥ መረጃ ነው በመግለጫቸው ያጋሩት። በመካከላችን አሉ፣ በአሜሪካና ቻይና መካከል ለማለት ነው። በመካከላችን ያሉት ልዩነቶች እንደሚታሰበው የገዘፉ አይደሉም። የቻይና ተደራዳሪ ልዑክ መሪ የሆኑት ምክትል ጠቅላይ ሚኒስትር ሃሊፋንግ እንደ አሜሪካኖቹ ሁሉ ድርድሩ አዎንታዊ ለውጥ የታየበት እንደሆነ ጠቆም አድርገዋል። ቻይናው ምክትል ጠቅላይ ሚኒስትር ከዚያው ከጄኒቫ በሰጡት መግለጫም ድርድሩ በሐቀኝነትና በተጨባጭ ነጥቦች ላይ ተመስርቶ በጥልቀት የተካሄደና ከአሜሪካ ተደራዳሪዎች ጋር ውጥረቱን የማርገብ ተመሳሳይ ፍላጎት የተንጸባረቀበት ነው ብለዋል። እስካሁን የአሜሪካና የቻይና ልዑካን በር ዘግተው ከተደራደሩ በኋላ ስለተገኘው ውጤት ዛሬ ሰኞ ይፋዊ የጋራ መግለጫ እንደሚያወጡም ነው የተናገሩት። ድርድሩ መካሄድ ጀምሮ የመጀመሪያው ዕለት እንደ ተጠናቀቀ ፕሬዚዳንት ዶናልድ ትራምፕ ከጄኒቫ ደረሰኝ ባሉት ሪፖርት ላይ በመንተራስ ወዲያውኑ ሐሳብ አጋርተው ነበር። ትሩዝ በተሰኘውና ንብረታቸው በሆነው የማኅበራዊ ትስስር ገጽ በራሳቸው ሰሌዳ ላይ ባሰፈሩት ጽሑፍ ድርድሩ ፍጹም እንደ አዲስ በወዳጅነትና ገንቢ በሆነ ሁኔታ እየተካሄደ ነው ሲሉ ነበር ያሰፈሩት። ከጄኔቫ ተደራዳሪዎችና ከፕሬዝዳንት ትራምፕ በኩል የተሰጡ አስተያየቶች እስካሁን ይህን ቢመስሉም የቻይና መንግስት እስካሁን በይፋ የሰጠው መግለጫ ግን የለም። ምናልባትም ዛሬ ዘግየት ብሎ በሚወጣው የሁለቱ ተደራዳሪ አካላት የጋራ መግለጫ ይሰማ ይሆናል። እንዲያም ሆኖ ምክትል ጠቅላይ ሚኒስትሩ ፈንጠቅ ካደረጉት በተጨማሪ የቻይና መንግስትን አቋም ጠቆም የሚያደርግ አንድ ሌላ ፍንጭ አልጠፋም። የሀገሪቱ መንግስታዊ የዜና ምንጭ የሆነው ሽንዋ ጉዳዩን በተመለከተ ባሰፈ የነበረው ዘገባ ከአሜሪካ ጋር የተካሄደው ድርድር ሊፈቱ የሚገባቸውን ጉዳዮች የዳሰሰና እልባት ለማስገኘት ወሳኝ ውጤት የተመዘገበበት ነው ብሎታል። አሜሪካም ከቻይና በሚገቡ አብዛኞቹ ምርቶች ላይ የጣለችው የታሪፍ ምጣኔ 145 በመቶ ነው። የተወሰኑ የቻይና ምርቶች እንደውም አሜሪካ ወደብ እንደደረሱ ከዚህም የባሰ እስከ 245 በመቶ ታሪፍ እየተጣለባቸው እንደሆነ አልጀዚራ ዘግቧል። ቻይናም በአጸፋው ከአሜሪካ በሚገቡ ምርቶች ላይ በጥቅል የ125 በመቶ የታሪፍ ምጣኔ እንደጣለች ይታወሳል። ድርድሩ ከመጀመሩ ጥቂት ቀደም ብሎ ፕሬዝዳንት ትራምፕ በቻይና ላይ የጣሉትን ከፍተኛ የታሪፍ ሸምቀቆ ላላ ሊያደርጉ እንደሚችሉ ፍንጭ ወርወር አድርገው ነበር። ዘግየት ብሎ ደግሞ የዋይት ሐውስ የፕሬስ ኃላፊዋ ካሮላይን ሌቪት በሰጡት መግለጫም የለም አሜሪካ ታሪፍ ለመቀነስ የተናጠል እርምጃ አትወስድም ሲሉ አስተባብለዋል። በቻይና በኩልም መሰል እርምጃ እንጠብቃለንና በማለት በአሜሪካ ተደራዳሪ ልዑካን የተካተቱ ሚኒስትሮች በትራምፕ አስተዳደር ውስጥ ከሚገኙ ባለሥልጣናት መካከል ለዘብተኞች የተካተቱበት እንደሆነ ተነግሯል። የፋይናንስ ሚኒስትሩ ማለትም የግምጃ ቤት ኃላፊ ሚኒስትሩ ስኮት ቤሰንት ከእነዚህ አንዱ ናቸው ይላሉ ፕሮፌሰር ጌሪ ሃፍባወር። ፕሮፌሰሩ በፔተርሰን ኢንስቲትዩት የዓለም አቀፍ ኢኮኖሚክስ አጥኚ ናቸው። ለአልጀዚራ በሰጡት ቃል ለዘብተኛ ሞዴሬት ካሏቸው የአሜሪካ ባለሥልጣናት ሆነው በድርድሩ በመሳተፍ ላይ ካሉት መካከል የውጭ ንግድን የተመለከተውን መስሪያ ቤት የሚመሩትን ጃሚሰን ግሪድን ሳይጠቅሱ አልፈዋል። ሌላኛውን የአሜሪካ ተደራዳሪ የኮሜርስ ሚኒስትሩን ሆዋርድ ሉትኒክን ደግሞ ጠቅሰዋል። የትንታኔው መጨረሻ የሲንጋፖሩ ተነባቢ ጋዜጣ ቢዝነስ ታይምስ የቻይናውን የንግድ ምክትል ሚኒስትር ቃል ጠቅሶ ነበር። እርሳቸውም ከቻይና ተደራዳሪዎች አንዱ ናቸው። እንዲህ አሉ። እኛ ቻይናውያን አንድ አባባል አለን። ገበታው ላይ የሚቀርበው ማዕድ ጣፋጭ የሚሆን እስከሆነ ድረስ ለመብሰል የሚወስደው ጊዜ አያሳስብም።